መቻል በስንቱ ልናደር ልበድ ጨርቄን ጥዬ ልሂድ በስንቱ ላስብ ልጨነቅ። መጠቃቀም ተጠቅመን ከዛ የምንጥለው ያገለገለ ቁስ ብቻ ነው። መማማር እውቀት በመማር ይገኛል። ያወቀው ላላወቀው ያሳውቃል። ከሄደ ምን ይጠቅማል? ወሬ ቢያደምቅ ምስጋና መስጠት የማያቅ ለብቻ ጠጥ ዝም ባለው ጭር ብሎ መንገዱ በጨለመው ቤቱ ባዶ በሆነው መቻል በስንቱ ልናደድ ልበድ፣ ጨርቄን ጥዬ ልሂድ፣ በስንቱ ላስብ ልጨነቅ፣ በሀሳብ ልበል ስቅቅ፣ ክስ ትልቅ ድቅቅ። ሁሉን አስቤ ስለማልችል ፈጣሪ ስጠኝ መቻል። አንተው ስጠኝ ትግስት፣ ሁሉን አልፌ የሚሄድበት ስንቱን ቆጥሬ ችለዋለሁ፣ በውስጤ ይዤ እብሰለሰላለሁ። መቻሉን አንተ ስጠኝ እኔማ አቅም የለኝ፣ ትግስቱን አንተው ስጠኝ፣ ጥላ ከለላ ሁነኝ መናደድ ይብቃይ መከፋት፣ አንተው ስጠኝ ብልሃት። ሁሉን አስቤ መች እችላለሁ፣ በመጨነቅ ብቻ የትደርሳለሁ አቅም የለኝም ምንም መስራት አልችል፣ አንተው ስጠኝ መቻል። መጠቃቀም ተጠቅመን ከዛ ምንጥለው ያገለገለ ቁስ ብቻ ነው። እንደ ሸንኮራ ምጥጥ ጣሙን ጨርሶ ትፍት እንደ ማስፊካኝከው ከዛም መጥፋት ሰልችተው ለጥቅም ብቻ ፈልጎ ተጠቅሞ ገሸሽ አድርጎ እንዲህ ማድረግ አያምርም። ሰው ከሰው አይገባባም። ጉልበት እውቀትህን ተጠቅሞ ስምክን ማጥፋት አጣሙ ተጠቅሞ ሰውን የማይጠቅም ሰበብ ምክንያት አያጣም። ካልተሳሰብን ባለን ነገር መቼም አይቀርም መቸገር፣ መተሳሰብ ነው የሚበጅ። ተዛዝነን ስንሆን ወዳጅ፣ መተሳሰቡ ይሻላል፣ ሰው ውለታን ይከፍላል። ተጠቅመን መጠቀም ካለን ተካፍለን እንዳቅመ መጠቀም ብቻ ሳይሆን የጠቀመን ሰው መጥቀም መማማር ዕውቀት በመማር ይገኛል። ያወቀው ላላወቀው ያሳውቃል። ሁሉም ከሚበልጠው ይማራል። ተምሮ በእውቀቱ ይጠቀማል። ያላወቀ እንዲያውቅ ባለን እውቀት እናሳውቀ ማስተላለፍ ያለን እውቀት ነገ ሳይጠፋ እንዲያገኙት፣ እንዲህ ነው የሚቀጥለው እውቀት ሳይጠፋ የሚቆየው። እውቀት ያለው እውቀቱ እንዲጨምር፣ ያላወቀው አውቀው እንዲኖር፣ ሁላችንም አሁን እንማማር። ባለን እውቀት ችሎታችን ተጠቅመን እንጥቀም። አሁን ጨለማ ጠፍቶ ብርሃን እንዲሆን እውቀት መቀሳሰም ተጠቅመን ሰውን መጥቀም ያለው አውቆ እንዲኖር ያስፈልጋል። አሁን መማማር ለብቻ ጸጥ ዝም ባለው ጭር ብሎ መንገዱ በጨለመው ቤቱ ባዶ በሆነው ማን ነው ብቻውን የሚኖረው? ምን ቢመች ቢሞላ አይመች ያለ አጋር አይደላ። ቢመቻች ሁሉም ቢኖር ያለ ሰው ለብቻ አያምር። ሰው ከሰው ጋር ነው ሁሉም ነገር የሚያምረው። አያምር ለብቻ ብቸኝነት ከሌለ የውስጥን የሚያካፍሉት የሆድን አውጥቶ የሚያወያዩት የልብ ፍቅር የሚያካፍሉት ያስፈልጋል አጋር ጓደኛ የልብ የሚያወያዩት ምስጢረኛ። ሰው ከሰው ነው የሚኖረው ሐዘን ደስታውን የሚካፈለው። ጠቃሚ ነው ሰው የችግር መፍቻ፣ ሰው ከሰው ነው፣ አያምር ለብቻ። ከሄደ ምን ይጠቅማል ወሬ ቢያደምቅ ምስጋና መስጠት የማያውቅ የአሞካሻሊክ ባህል ስትርቅህ ጥሩ ስራህን የሚሸፍነው ስምክን በጥሩ የማያነሳው እንዲህ ነው ይላል። ስትርቀው ሁሉም ነገር የሚያምረው በጊዜው በወቅቱ ነው። ካለፈ ከሄደ ሁሉም እሱን ወደደ። ከሄደ በኋላማ ከራቀ ምን ይሠራል? ተጠናቀቀ። በወቅቱ በጊዜው ነው ሁሉም ነገር የሚያምረው። ሳትርቅ የሚያደምቅህ እያለ የሚያግዝህ አበረታቶ የሚሸልምህ እሱን የሚያስደስት የሚያምረው መደናነቅ እያለ ሰው ሳይርቅ፣ ከሄደ በኋላ ምን ይሰራል እያሉ መጠቃቀም ይሻላል።